ያው እንደ ክልላችን በዚህ ዓመት በዘጠኝ ወሩ አፈጻጸማችን በመጀመሪያ እቅዱን ስናቅድ እንደ ግብርና በተለይ ደግሞ ከተረጂነት ወደ ምርታማነት ለማሸጋገር ያለን ተጨባጭ ነገር ምንድን ነው፣ ሪሶርሳችን እዚህ አካባቢ የምናመርተው ምርትስ ምን አይነት ነው የሚለውን ነው ልየታ ነው ያደረግነው። ከዚህ አንጻር መስኖ አውታሮች የተሰሩበት አካባቢዎች ላይ እንዴት ነው ያው ያለን የቆዳ ስፋቱ ትንሽ መሆኑ ይታወቃል። ከዚህ አንጻር በአመት ሶስቴ ከሁለት እስከ ሶስት በማምረት ምርትና ምርታማነትን መጨመር ነው አንዱ ይዘን የተነሳ ነው እቅድ። ከዚህ አንጻር ሁሉንም አርሶአደሮች የግንዛቤ ማስጨበጫና የልማት ጣቢያ ሰራተኞችን በማሰልጠን በግብርናው ዘርፍ ትልቅ ውጤት ያገኘንበት ነው። ገጠር ላይ በምናመርተው ደግሞ የከተማውን ዝቅተኛ ኑሮ የሚኖሩትን የኑሮ ውድነትን እንዴት ነው የምናረጋጋው የሚለውን ደግሞ ከዛ ጋር ጎን ለጎን ስንሰራ ነበር እና ይኸውም አትክልቶች ፍራፍሬዎችና አትክልት ከሌላ ቦታ ነበር የሚመጡት። እንደ ክልላችን እዚህ የሚመረተው ምርት ከሻሸመኔ ነበር ድንች የሚመጣው። ሽንኩርት ከአዲስ አበባ አካባቢ ነው። ዋጋውን በዛው መጠን እስከ ሰማኒያ ዘጠና ብር ገብቶ ነበር ባለፈው ዓመት በዚህ ተመሳሳይ ጊዜ በዛ ዋጋ ሲሆን እዚሁ አምርተን ግን አሁን ያለውን አንደኛ ዘርን እኛ ስላቀረብንለት አርሶአደሩ አይጎዳም። የውሃ ፓምፖችን በማቅረብ በተለይ በጋ መስኖ እንዲያለሙ የተደረገበት ሁኔታ ነው ያለው። ስለዚህ አሁን በገበያ ላይ ያለውን ምርት ገበያውንም በማረጋጋትም የአርሶአደሩንም ኑሮ በመቀየር ትልቅ ስራ ተሰርቷል። አሁንም ቀጣይነት ያለው ስራ እንሰራለን ብለን ነው። ሌላው እነዚህ በተለይ ሶፊና ኤረር ወረዳ ላይ ሀያ ሁለት ሺህ አካባቢ ተረጂዎች አሉ፣ በሴፍትነት ተጠቃሚዎች። ስለዚህ እዚህ አርሶ አደሮች ደግሞ መሬት አላቸው፣ ግን የሚያርሱበት የሚያለሙበት ካፒታል የላቸው ለነሱ አቅርቦትን በማቅረብ በመሬታቸው ላይ እንዴት አምርተው ራሳቸውን ይችላሉ የሚለውን አንደኛ አቅርቦቱን የውሃ ሞተሮችን፣ ሸራዎችን በበጋ እንዲጠቀሙ በማድረግ ወደ 1800 አባወራው ከተረጂነት ራሱን እንዲችል የተደረገበት ሁኔታ ነው ያለው። በተለይ ቂሌ አካባቢ ዝም ብሎ ተቀምጠው የነበረውን በማሽን ላይ ኢኒሽቲቭ ከመረት ነው በኋላ በአንድ አባወራ ፐር ሄክታር 43 ኩንታል ያገኘበት ሁለት ሄክታር ያለውም በዛው ደረጃ ያንን ደግሞ እኛው ተመልሰን ደግሞ ገዝተን አካውንት ከፍተንለት ሴቭም እንዲያረግ ለምግቡ ደግሞ የሚተርፈውን እዛው እንዲያተርፍ ያደረግንበትና ከተረጂነት አስተሳሰብ ሰው ተላቆ በራሱ እንዲያመርት የተደረገበት ሁኔታ ነው ያለው። አካውንትም ተከፍቶላቸው አሁን ደግሞ በበጋ መስኖ እዛው አካባቢ ውሃም እያወጣን ያለ ነው፣ አትክልትና ፍራፍሬ እንዲያመርቱ። ሽንኩርት ዋጋ በራሳችን ዘሩን አቅርበን ዋጋውን እኛ በወሰንነው ነው የሚሸጡት። ለምን እኛ ነን አቅርቦቱን ሁሉ ያቀረብነው፣ እና ይሄም ከከተማው ጋርም እያስተሳሰርን ያለ ነው አትክልትና ፍራፍሬ በሚገባ ስለዚህ መጀመሪያ አሁን በዚህ ሰማንያ ብር የነበረ ሽንኩርት ዛሬ ሰላሳ አምስት ብር ነው፣ በቅዳሜና ገበያ በምናቀርበው ከሰኞ እስከ አርብ ደግሞ ከነሱ ወስደው ደግሞ የሚሸጡ አሉ፣ የከተማ ነጋዴዎችም አሉ። እዛም አሁን እስከ አርባና አምሳ ነው የሚሸጠው። እና አንደኛ ከሌላ ቦታ የሚመጣው ምርት እዚሁ ማስቀረታችን ትልቅ ስራ የተሰራበት ነው። ትራንስፖርቱንም ኮስቱን እዚሁ እኛም ስለምንረዳቸው፣ አርሶአደሩን ህይወትም የቀየረበትና የከተማውንም የኑሮ ማረጋጋት ስራ ነው። በሌማት ትሩፋቱም የተሰሩ ስራዎች በጣም በተለይ ከዩኒቨርሲቲ የወጡ ወጣቶችን በዶሮ እርባታ፣ በወተት እርባታ እና በንብ ማነብም እያሰማራናቸው ነው። ከዚህ አንጻር አሁን የእንቁላል ዋጋን በማረጋጋት የምንሰራው ቀጣይ ስራዎች አሉ። ይህን ምንድን ነው የመኖ አቅርቦት። ከመኖ ጋር ተያይዞ አሁን እንደ አትክልቱ የእንቁላል እና የወተት ዋጋዎች እንደተፈለገው አይደለም አሁን። ይሄ ደግሞ ምንድነው መኖ ከሌላ ቦታ ስለሚመጣ ኮስቱና የሚጠቀሙበት። እሱን ለማረጋጋት የመኖ ማቀነባበሪያዎቹን እዚህ ከባለሀብቱም ጋር እየተነጋገርን በመንግስትም በጀት መድበን የመኖ ማቀነባበሪያ እዚው አምርተን ለነዚህ አቅራቢዎች አቅርበን የዋጋውን በዚህ ደረጃ እንሰራለን ብለን ነው። ሁሉንም ዝግጅት ጨርሰን በጀትም መድበናል። ትክክል። አንደኛ ያመጣው ይሄኛው በጣም ትልቅ ክትትል ተደርጎ ነው። በየቀኑ የትኛው እርሻ ላይ ምንድን ነው የምናመርተው የሚለው መጀመሪያ ከሀረማያ ዩኒቨርሲቲ ጋር ስልጠና በመስጠት ውጤታማ የሆኑ ምርቶች፣ ቶሎ ደራሽ ምርቶች፣ ምርታማነታቸው ደግሞ በጣም በብዛት የሚያስገኝ ነው፣ በጥናት የተመሰረተ ነው። በስንት ሄክታር ላይ የሚለው አራት ሺ ሰባት መቶ ነው ያቀድነው፣ አራት ሺ አምስት መቶ ነው ያለማነው። ይህም በበጋ ብቻ ነው። ስለዚህ እያንዳንዱ ደግሞ ምን ተመረተ የሚለውም እዛው አለ እና ኢብን በበጋ አሁን በቆሎና ማሽላ ማምረት አይታወቅም። እኛ ክልላ ይሄን ለማስተማርም ጭምር ሳምፕል ወስደን የተወሰኑ ሄክታሮችን ይሄንን ያለማንበት ሁኔታ ነው ያለውና ሌላ ቦታ አሁን የበጋ ስንዴ አለ። ኦሮሚያን ብንወስድ እኛ በጋ ስንዴ ማድረግ አንችልም። ለምን ካለን ተጨባጭ ምርት ነው የምንነሳውና ማሽላና በቆሎ ነው በበጋ የተወሰነም ብናረግ። አሁን በበጋ ይመረታል ይቻላል የሚለውን መንፈስም ተፈጥሯል ማለት ነው። ስለዚህ እነዚህ ምርቶች ለገበያም ቀርበዋል። አርሶ አደሩ ኢቭን ጅጅጋ ድረስ ራሱ አቅርቡልን ብለው አግሪመንት ተፈራርመናል። እዚህ የሚመረተው ምርት እዚህ ብቻ ሳይሆን እዛም ዝንበር ዘለልም ሆኖ አብረን የምንሰራው ከድሬዳዋ ጋር አግሪመንት ፈርመናል። ማህበራቶች እዚህ የሚመረተውን ለነሱ በመስጠት እዛ የሚመረተውን በማምጣት የጎረቤት ክልሎችንም አስተሳስረናል። ይሄ በተጨባጭ መሬት ላይ ያለ ነው። በሶስቱም ወረዳዎች ሄዶ ማየት ይቻላል። ክብርት እንግዲህ ወደ ባልደረቦቹ ጥያቄ ካላቸው ይሰነዝራሉ። የመጨረሻ አላደርገው እና ቀጣዩ ብዙችን ክረምት ምን ይመጣል፣ የአረንጓዴ አሻራ ደግሞ በስፋት ዘመቻ የሚካሄድበት ነው። እሱ የሚሏቸው ፍራፍሬዎች መቀያቸው፣ ምንጫቸው ይ የአረንጓዴ አሻራ ጉዳይ ነው እና ዝግጅቱ ምን ይመስላል? በክልሉ ያለው ያው ሰላሳ ሰባ ነው እያዘጋጀን ያለ ነው። አንደኛ የምግብ ችግኞችን 70% በዋለን ችግኝ ጣቢያ ላይ 1.2 ሚሊዮን አዘጋጅተናል። 300 ሺህ የደን ችግኝ ነው ያዘጋጀነው። ሌላው ደግሞ ሁሉም በየግቢውም በየተለያየ ቦታም መብቀል ስላለበት የምግብ ፍራፍሬዎችንና አትክልቶችን ነው የጠፉ በተለይ አረር ላይ የሚታወቁ የጠፉ ዝርያዎች ድሽጣ አንበ ሾክ አንበ ንጉስ የሚባሉ አሉ። አረር የምትታወቅበት እሱን ዝርያዎች አምጥተን ነው ያፈላን ያለ ነው። ስለዚህ ዝግጅቱንም ጨርሰን ዘሩንም አዘጋጅተናል። አሁን ጉድጓድ ቁፋሮና የት ነው የሚታከለው የሚለውን ልየታም በፋይል ሼፒንግ ሰርተናል። እሱን ጊዜው ሲደርስ፣ ዝናቡም ሲመጣ በወቅቱ የሚታከልበት ሁኔታ ነው ያለው